ቱ የምንሰማው ከወንድማችን በረከት ፈለጋ ነው። ወደ መድረክ እንድመጣ እንጋብዛለን። እሺ እንደምን አረፈዳችሁ? እግዚአብሔር እጅግ አድርገን እናመሰግናለን። እስካሁን ስለሰጠን ጊዜ ከነጋ ጀምሮ እስካሁን ስለሰጠን ጊዜ እግዚአብሔር ይመስገን። እንግዲህ በሄጦ ቤተክርስቲያን ስገኝ በሆሳና ይሄ ለመጀመሪያ ጊዜ ነው። እናንተንም ስላየናችሁ ቤተክርስቲያንት ነው እንደዚሁ ስላየን የምታድግ የምትሰፋ ቤተክርስቲያን ለምጥ እንደሆነች ይታያልና፣ ስለዚህ ቤተክርስቲያን እግዚአብሔር እናመሰግናለን። እንግዲህ የአመ ቤተሰብ አባል ሆይ እኔ የምተገኝቻለሁኝ በዚህ ጠዋት በአጭር የምንመለከተው ሀሳብ የዘመኑ መልክ ምን ይመስላል በሚል ርዕስ ነው። የዘመኑ መልክ ምን ይመስላል በሚል ርዕስ ነው የምንመለከተውና ለሰባተኛ ቀን አድቬንቲስት ቤተክርስቲያን አማኞች ይህንን መናገር ምናልባት ነው የምናውቀው ነገር እየተጠገመ ነው ብላችሁ ልታስቡ ትችላላችሁ። ነገር ግን ልናስታውስ ሁልጊዜም ይገባናል። የምንረሳቸው ነገሮች ስላሉ ኃላፊነቶቻችን አንዳንዴ ስለምንረሳ፣ ስለዚህ የተወሰነ ማስታወስ ይጠበቃልና፣ ስለዚህ ይህን ካደረግን በኋላ ደግሞ የምናያቸውም አዳዲስ ነገሮችን በዙሪያችን ያሉትንም ነገሮች አብረን እንመለከታለን። ሐሰተኛ ነቢያት ዛሬ ሞልቷል። ለከባሪ ማርዳት ነው። ዛሬ አሸ በየዲሹ የምናየው በሀገራችን እንኳን ለመቶዎች የሚቆጠሩ እንደው ማጋነም ባይሆንብኝ በመቶ የሚቆጠሩ ነቢያት አለው። ቢያንስ ቢያንስ ነቢያት ናቸው። ነብይ ከሌ ነብይ ከሌ ነብይ ከሌ ዛ ነብይ ከሌ እዚህም ማለ ነብይ እንጠላለን እንዴ? መጽሐፍ ቅዱስ ነብይ ጥሉ ብሎ አይደለም። አላለ ትንቢትን ምን አትበሉ፣ ምን በሏል? አትናቁ። አንደኛ ተሰሎንቄ። ነገር ግን ምን በሉ? ሁሉን ፈትኑ፣ ከዛስ? መልካሙን ያዙ። በፈተን የክርስቲያን ምንድን ነው አንዱ ኃላፊነት። ዝም ብለን ሆ ካሎ ጋር ብንሄድ ከሆነ ይሸውዳል። የሚሸውዱ ነገሮች አሉ። ቃሉን እየጠቀሱ ነው የሚሄዱት። ሰይጣንም እንኳን ወደ ኢየሱስ ሲመጣ ምን ብሏል? ተጽፎ ብሎታል አ ታስታውሳላችሁ ብትወድቅ መላእክቱ ያሰ ቃሉ ይላል። አረደዘ ይላል የሱስ ክም ምና ነው ኖኖ፣ ኖ፣ ኖ፣ እዚህ ጋር ይሄ አፕላይ አያደርግም። ይሄኛው እኮ እዚህ ጋር አይደለም። ጌታ አምላክ እንደውም አትፈታተነውም እኮ ብሏል። ስለዚህ የትኛው የትጋን መሆን እንዳለበት ማወቅ የሚችል ሰው ነው ይህን ማለት የሚችል እንጂ፣ ወደ ስራ ምንወርቅ ከሆነ ቃሉን ብቻ የጠቀሰ የሚመጣ ከሆነ በጣም አስቸጋሪ ነው። ቃሉ ሲጠቀስም በጣም በጥንቃቄ ልናይ ይገባል። አንድ ሰው ምናነ ዛሬ እግዚአብሔር ይናገረኝ እግዚአብሔር ይናገረኝ ይናገረኛል እና ልብ ሲገልጥ ይሁዳ ራሱን አጠፋ የሚለውን አየህ፣ ከዛ ደግሞ ሌላ ቦታ ግልጥ ሲያደርግ ደግሞ አንተም እንዲሁ አድርግ ይቀጥል ያለው ቀስቱ ባያሳያችሁ ኖሮ የትኛው ተኩላ መሆኑን እዚህ ጋር ተኩላ ማለ ማለት በጎችም አለ። ተኩላው ግን ምን ለብሷል? የበግ ለምድ ለብሷል። በጎቹ እራሳቸው እንኳን በደንብ የሚያውቁት አይመስለኝም። በደንብ አተኩረው ካላዩ ካላሸተቱ ይሄ ተኩላ ወደ እነሱ የሚቀርበው ምን ሊያረጋቸው ለነሱ መልካም አስቦ እንደው ከነሱ ጋር ነው ፈልጎ ደስ ብሎት አይደለ። ለምንድን ነው ሊበላቸው፣ ሊበላቸው፣ ሊወስድ፣ ሊነጥቃቸው። እና እንዲህ ነው ዛሬ በዓለማችን ያለው ነገር ይሄ ነው። ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችንም ያስታሉ ብሎ ተዳግ አስተኛ ክርስቶሶች ቁጥር 4 ላይ እንግዲህ፣ ይህን ነገር ደጋግሞ ኢየሱስ ተናገረው። ደጋግሞ የተናገረበት ምክንያት አለ። በጣም የሚሸውድ ነገር ብዙ በዙሪያችን ስላለ ማቴዎስ ምዕራፍ 7 ኢየሱስ ከተናገራቸው ምሳሌዎች መካከል ነው። ማቴዎስ ምዕራፍ 7 ከቁጥር 15 ጀምሮ አንዱ መለያ ሆኖ በዚህ ቦታ ላይ የምናገኘው ማለት ነው። የበግ ለምድ ለብሰው ከሚመጡባችሁ፣ በውስጣቸው ግን ነጣቂ ተክላዎች ከሆኑ ሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ምን ታደርጋላችሁ? ታውቋቸዋላችሁ። ከፍሬያቸው አንድ ነጥብ በ ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል። ክፉ ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ። የመጀመሪያው የሱስ እዚህ ቦታ ላይ ካስቀመጠው ነገር አሉ ከፍሬያቸው ታውቋቸዋላችሁ። ይሄ ከፍሬያቸው ታውቋቸዋላችሁ የሚለው ነገር ምንድነውስ? በህይወታቸው የሚያሳዩት ኢየሱስን ይመስላል? ህጉንስ? በህይወታቸው ወይም እሱን ለመታዘዝ በህይወታቸው ፈቃደኛ ናቸው ወይስ? ስለ ኃጢአት ያላቸው አመለካከት ችግር የለውም። ኃጢአት የማያደርግ ሰው እኮ ኖር የለ። ነገር ግን አመለካከት ግን ይወስነዋል ቃሉ ላይ ባላቸው ነገር ስለ ኃጢአት ያላቸው አመለካከት ግን ውስ ነው። ቅድስናን በመስበክ የማይፈልጉ ሲሆን ያን ታሪካቸው ወይም እነሱ የሚጨነቁበት ጉዳይ ሳይሆን ሲቀር አንድ ጉዳይ ነው። ከፍሬያቸው በቋቸው፣ ፍሬ በህይወታቸው፣ ፍሬ በአገልግሎታቸው፣ ፍሬ በሚናገሩት ነገር ፍሬ ውስጥ ያ ይታወቃል። ስለዚህ ይሄ አንዱ ነጥብ ነው። ከዚሁ ጋር እየተያያዘው ነጥብ ደግሞ ቁጥር ሀያ አንድ ላይ የሚቀጥል ነው። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። የትኛው በሰማያት ያለውን የአባቴን ፈቃድ የሚያደርገው ነው። በዚያም ቀን አለ ብዙዎች ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኳችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ። በጣም ከባድ ነገር እነዚህ ሰዎች በስሙ ታላላቅ ታምራትን እንዳደረጉ ነው እየተናገሩ ያሉት። ኢየሱስ ግን ምን ይላቸዋል? እናንተ አመፀኞች ይላቸዋል። ህግ ተላላፊዎች፣ ለመታዘዝ የማትፈቅዱ፣ እሺ የማትሉ፣ ከቶንም መጀመሪያውንም አላወቅኋቸው። ሰይጣን የሰይጣንን ማሻሻቻ ሰምተው እነዚህ በዛ መንገድ የሄዱ ናቸው። እና የአባቱን ፈቃድ ወይም የጌታን ፈቃድ ለማድረግ አይደለም ፍላጎታቸው፣ ዝም ብሎ ብቻ ጌታ ጌታ። ኢሳይያስ ላይ ምን አለ? በስም ብቻ እንጠራ፣ በስም ብቻ እንጠራ ብለው ሰባት ሴቶች አንዱ ወንድ ይይዙታል ይይዙታል። በስም ብቻ ከተጠራን ይበቃናል። ስም ብቻ አይደለም። ስም ብቻ ሊሆን አይሆንም። ከስም ባለፈ ግንኙነቱ ሊሆን ይገባል። እና የጌታን ፈቃድ ከማድረግ አንፃር ያላቸው አቋም ምንድነው? ከመታዘዝ አንፃር ያላቸው አቋም ምንድነው? መለያ ነው ይሄ ሕይወታቸው ውስጥ በዛ ምሳሌ ይታወቃሉ። ቀደም ብላችሁ አንዳንድ ነገሮችን ብትመለከቱ ታሪካቸውን ትመለከታላችሁ፣ ትሰማላችሁ። በእነዚህ ነቢያት ምክንያት ገንዘባቸው የተበሉ እናቶች፣ ወርቃቸውን የተነጠቁ እናቶች በዩቲዩብ ወጥተው ይሄ ነቢይ እንደዚህ ያድርጎኛል እያሉ እየተናገሩ ያሉ መንግስት ጉዳይ መንግስት ህግ ወንጀል ጋር ሄደው የሄደ ብዙ ከፍሬያቸው ታውቋቸዋላችሁ። ሌላው መለያ ሌላው መለያ የሚናገሩት ቃል እንደ ቃሉ ነው ወይ እንደ እግዚአብሔር ቃል ነው ወይ? ይሄ ደግሞ ኢሳይያስ ምዕራፍ 8 ቁጥር 20 ላይ ከሚገኘው ጥቅስ ላይ ጠቅሼ ነው የምመለከተው። ኢሳይያስ ምዕራፍ 8 ቁጥር 20 እንግዲህ እግረ መንገዳችንን እነዚህ ነቢያት ስናይ እንደው ዝም ብለን በቃ ነቢያት አሉ ብቻ ብለን እንዳናልፍ ነው። ይህንን ሀሳብ እያነሳው ያለሁት ከቁጥር 19 ጀምሮ ኢሳያስ ምዕራፍ 8 ከቁጥር 19 ጀምሮ እነርሱም የሚጮሁትንና ድምፃቸውን ዝቅ አድርገው የሚናገሩትን መናፍስ ጠሪዎችንና ጠንቋዮችን ጠይቁ ባሏችሁ ጊዜ ህዝቡ ከአምላኩ መጠየቅ አይገባውምን? ከእግዚአብሔር እየጠየቃቸው አረብ መናፍስት ጠሪዎችን ነው እየሄዳቸው ወይስ ለሕያዋን ሲሉ ሙታንን ይጠይቃሉነ በህዝቡ መካከል የነበረ ጉዳይ ስለነበረ ነው ኢሳያስ የሚናገረው ከዛ ምን አለ ፕሪንሲፕ ዚህ ጋር ያስቀምጠ ወደ ህግና ወደ ምስክር ሄዱ እንዲህ ያለውን ቃል ባይናገሩ ብርሃን አይበራላቸው ብርሃን የላቸውም ነው የሚለው ነው በሌላ ትርጉ ብርሃን በውስጣቸውም ከመጀመሪያው ነው የለም። ይመስለን ይሆናል እንጂ እንዲህ ያለውን ቃል ባይናገሩ እንደ እግዚአብሔር ቃል ነው መናገር ያለባቸው። ምክንያቱም የእግዚአብሔር መንፈስ ነው ይህንን ቃል ያዘዘው አይደለም? ይህንን ቃል እንዲጻፍ ያደረገው። እነሱ ሲናገሩ ከዛ ጋር የማይመሳሰል ነገር የሚናገሩ ከሆነ ስህተት ነው። ቃሉ ካለው ላይ ይጨምር ወይም ደግሞ ተስማምቶ ተጨማሪ ነገር ሊያደርግ ይችላል። አዎ ነገር ግን ከቃሉ ጋር እየተጣላ ግን አይሄድም። እየተጣላ ሄድም እና ይሄ አንዱ መለያ ሆኖ የምንመለከተው ነው። ኤርሚያስ ምዕራፍ 28 ቁጥር ዘጠኝ ላይ ደግሞ ብዙዎቻችን ልንጠቅሶ የምንችለው አይነት መለያ ደግሞ አለ። ኤርሚያስ ምዕራፍ 28 ቁጥር ዘጠኝ ስለ ሰላም የተናገረ ነቢይ የነቢዩ ቃል በሆነ ጊዜ እግዚአብሔር በእውነት የሰደደው ነቢይ እንደሆነ ይታወቃል። ነቢዩ የሚናገረው ቃል ሚፈጸም ከሆነ ከእግዚአብሔር እንደሆነ ይታወቃል። ስለዚህ የሚናገሩት ነገር መፈጸሙ አንዱ መለያ ሆኖ የምናየው። ስለዚህ ነገር ሲናገር ዘዳግም ላይ አንድ ነገር ጨምሮ ተናግሯል። ቅድም ከተናገርኩት ጋር ተያይዞ የሚሄደው ዘዳግም ምዕራፍ 13 ጋር እንሄዳለን። ዘዳግም ምዕራፍ 13። እንግዲህ ጥቅሶቹን እያወጣው ያለሁት እነዚህ ነገሮች መለያ ስለሆኑ እንዲሁ ዝም ብለን እንዳናልፋቸው ስለፈለኩኝ ነው። በመካከልህ ላ ዘዳግም ምዕራፍ 13 ቁጥር አንድ ነቢይ ወይም ሕልም አላሚ ቢነሳ ምልክትም ተአምራትም ቢሰጥህ እንደነገረህም ምልክቱ ወይም ታምራቱ ቢፈጸም እንግዲህ እነዚህ ሁሉ መለያ ናቸዋል። ይሄንን ካለፈ እርሱም ማለት ሄደህ የማታውቃቸውን ሌሎች አማልክት እንከተል እናውልካቸውም ቢል፣ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና። የዛን ነቢይ ቃል ወይም ያን ህልም አላሚ አምላካችሁን እግዚአብሔር ተከተሉ፣ ከእርሱም ጋር ተጣበቁ፣ እርሱንም አምልኩ፣ ቃሉንም ስሙ እያለ ይናገራልና መለየት እንድንችል እግዚአብሔር ይርዳል። ሌላው አንድ የመጨረሻ መለያ ኢየሱስ በሥጋ እንደመጣ የማመን ጉዳይ ይህ መለያ ነው። አንዱ እንግዲህ ቀረብ ስንል በእርግጥ እንረዳዋለን። ጉዳዩ አንደኛ ዮሐንስ አራት ላይ ደግሞ የምናገኘው አንደኛ ዮሐንስ አንደኛ ዮሐንስ አራት ከቁጥር አንድ እስከ ሦስት ወዳጆች ሆይ፣ አንደኛ ዮሐንስ አራት ከቁጥር አንድ እስከ ሦስት ወዳጆች ሆይ፣ መንፈስን ሁሉ አትመኑ፤ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፤ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። የእግዚአብሔርን መንፈስ በዚህ ታውቃላችኋል፤ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚው መንፈስ ነው፤ ይህም እንዲመጣ ሰምታችኋል፤ አሁንም በስራ ላይ አለ። ጦርነት በየቦታው ሰላምና ቸነፈር፣ እነዚህ ሁሉ ነገሮች የምድር መናወጥ። እንግዲህ ቸነፈር ኮቪድ ያልነካው ማን አለ? አላስፈራራው ማን አለ? ሁላችንም ቤታችን ቁጭ ብለን ነበረ። ተወስነ ምን ማረገኝም ያለ ሰው የለም። ሁሉም በዜናው በዜናው ሲፈራ እዛ ውስጥ ኖረል። መሬት መንቀጥቀጥ መሬት መንቀጥቀጥ አዲስ አበባ አየን፣ በዚህ አመት አየን። እንደ ጀብዱ አይደለም ማውራው። በጣም እየፈራ ነው ስተኝ የነበረ። የፍቅር መቀዝቀዝ፣ መፋታት እንግዲህ ብዙ ብዙ ነገሮችን መናገር እንችላለን። ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ። የምትጎነበሱበት ሳይሆን የምትሉበት ቀጣ ምትሉበት አዳኜ ሊመጣል የምትሉበት ጊዜ ነው ያለው። ቀኒቱንና ሰዓቱን አታውቁምና እንግዲህ ምን ብለው አለ ንቁ። መንቃት እንድንችል በመንፈሳዊ ሕይወታችን ንቁዎች መሆን እንድንችል በቃሉ ላይ መተከል እንድንችል እግዚአብሔር ይርዳ። የትጉዝ ጸሎተኞች መሆን እንድንችል እግዚአብሔር ይርዳ። እግዚአብሔር ይባርካችሁ። ምስ ጌታ ሆይ እንዲሁ በጥያቄው እንዳይመለስ ኃጢአተኞች ሆነን በደለኞች ሆነን በፊትህ ተገኝተናልና፣ በጉባኤ ላይ የሚታየውን በመድረኩ ላይ የሚታየውን በሌላ የሚታየውን ኃጢአት፣ በደል ሁሉ ይቅር ብለን እግዚአብሔር አምላክ ሆይ በመልስህ እንድትመልሰን ዘንድ ማዘናለ አንድ ከአንተ እንማራለን ብለን በፊትህ ተገኝተናልና እንዲያመጣጣችን ሳሆን እንዲያመጣት ጌታ ሆይ የመድረኩን አደራ አንተ ወስደህ የጉባኤውን አደራ አንተ ወስደህ እግዚአብሔር አምላክ ሆይ ድንቅ ሥራ እንድትሰራ ዘንድ የማጸናለው። ፈቃደኛ ወጣቶችን ለክብር ያሳድጋቸው በፊት ዘምረው አገልግለው እግዚአብሔር አምላክ ሆይ ጎንበስ ቀና ብሎ ወደ ኋላ ጌታ ያለ ማታንራቸው ወደ ኋላ እንዳስጠራቸው እንዳምስቱ ቆነጃጅት ጌታ ሆይ ማብራታቸውን አብርተው እስከ ማምጫ የማግስት ድረስ ጌታዋይ በቤት ተሳክሎ የሚቆዩ ወጣቶች አድርገ እንድታሳድጋቸው ዘንድ የማያስተናለ ፈቃድ ይሆን። ክርስቶስ በዚህ ምድር ሲመላለስ በስጋና በመንፈስ ያድግ ነበር ተብሎ እንደተጻፈ እግዚአብሔር አምላክ ሆይ በቤት ሲያድጉ በመንፈስና በእውቀት በጥበብና በሞገስ በሚያስፈልጋቸው ሁሉ በቤት ተተክሎ ማደግ እንዲችሉ በጸጋ ብዛቸው የሚማረው በትምህርቱ ጌታ ሆይ የሚነግደው በንግዱ እግዚአብሔር አምላክ ሆይ በዚህ ምድር ሳለን የምድርን በረከት የሰማዩን በድረግ ስለሚያስፈልገን በስጋዊ ሕይወታችን ቢሆን በመንፈሳዊ ሕይወታችን እንድትባርከን ሰንድ ማጸና ለፈቃደ ሆነ እግዚአብሔር አምላክ ወይ ልጆች ለክብሬ ሂደው እግዚአብሔር አምላክ ሆይ በእውነት ያለነው አለም መጨረሻ ነውና የምናየው ነገር ሁሉ ጌታ ወይ አታሎን ወደ ኋላ እንዳንሄድ፣ እግዚአብሔር አምላክ ወይ በእውነት በሰማነው መስረት ጸንተን መኖር እንድንችል፣ አለም ክፉ መሆኑን አውቀን ምናል ብንሰራ ጌታ ሆይ፣ ብንጠቅ ብንደኃይ ሁሉ አላፊ መሆኑን አውቀን እግዚአብሔር አምላክ ሆይ ማግስት በምንቴ በሚትመጣበት ማግስት ማብራታችንን አብርተን አንተን ለመቀበል ዝግጁ እንድንሆን ዘንድ አንተ እርዳን። አንቴ ካልረድህን፣ አንቴ ካላገዝተን በራሳችን ብርታት፣ በራሳችን ብቃት ምንም ማድረግ አንችልምና በመንፈስ ቅዱስ ተበዳየል እግዚአብሔር አምላክ አስተምረሃናል። አሁንም ልታስተምረናለህና የሚሰማ ቢኖር በእርጋታ ይቀመጣል ተብሎ እንደተጻፈ እግዚአብሔር አምላክ ሆይ በእርጋታ ተቀምጠን ጌታ ሆይ መማር እንድንችል በጸካይ አግዘን በሚትመጣበት ሰዓት በመንግስት አስበን በሁሉ እርደን ሁሉን ማድረግ በሚቻል በናዝሬቱ